ጤና ይስጥልኝ! ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። የትምህርት ሚኒስቴር አዲስ መመሪያ ወጣ። ሴት ተማሪዎች የጥፍር የጸጉርና የከንፈር ቀለም መቀባት ቅንድ መቀንደብና መኳኳል አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያና በርካታ ነገሮችን የሚከለክል መመሪያ ወጥቷል። መመሪያውን በዝርዝራችን እናሰማችኋለን። በአዲስ አበባ የሞቱ ዶሮዎች በቁጥጥር ስር መዋላቸው ተገለጸ። የሞቱት ዶሮዎች አገልግሎት ላይ ሊውሉ ነበር። ለምን አገልግሎት፣ ምን ላይ ሊውሉ ነበር? አስገራሚ መረጃ ነው። ተሰሙታላችሁ። የአዲስ አበባ ትራንስፖርት ቢሮ ያለ ረዳት አገልግሎት የሚሰጡ የህዝብ ማመላለሻ ተሽከርካሪዎች ላይ አዲስ ውሳኔ አሳለፈ። ረዳት የሌላቸው የህዝብ ማመላለሻ ተሽከርካሪዎች ምን ውሳኔ የተወሰነባቸው ዝርዝር አለ። ከዛሬ ጀምሮ የቀበሌ መታወቂያ አይሰጥም፣ ተሰርዟል። የቀበሌ መታወቂያ መጠቀም አይቻልም። መጠቀም የሚቻለው በብሔራዊ ዲጂታል መታወቂያ ብቻ መሆኑ ተገልጿል። ይህ አዲስ የወጣው መመሪያ ከዚህ በፊት ከወጣው መመሪያ ጋር እጅግ የሚቃረን መመሪያ ነው። የምናሰማችው ይሆናል የትግራይ ጊዜያዊ አስተዳደር ባጋጠመው ከፍተኛ ችግር ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ አለመቻሉን አስታውቋል። ዝርዝር አለ። ኢትዮጵያ በ1920ዎቹ የተወሰዱባትን 12 ውድ ቅርሶች መረከቧ ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ የመጀመሪያ ዙሮ የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድመው ለሚመዘገቡ ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃደም ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሀዮቹ አንዱ ይሁኑ ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። የአዲስ አበባ ትራንስፖርት ቢሮ ያለረዳት አገልግሎት የሚሰጡ የህዝብ ማመላለሻ ተሽከርካሪዎችን እቀጣለሁ አለ። ቢሮው ያለረዳት አገልግሎት የሚሰጡ ታክሲዎች በከተማዋ እየበዙ ነው ያለ ሲሆን ከዚህ በኋላ በመመሪያው መሰረት ረዳት የሌላቸውን ታክሲዎች እቀጣለሁ ብሏል። የአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክቶር አቶ ጌትነት ታመነ ያለረዳት ማሽከርከር፣ ገንዘብ መቀበል፣ ገቢና ወራጅ መቆጣጠር የሾፌርን ትኩረት ስለሚሰርቅ ለአደገ ያጋልጣል ብለዋል። ኃላፊው ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመስጠታችን ረዳት ያላቸውና የሌላቸው ተሽከርካሪዎች የመለየት ውስንነት ታይቶብናል ብለዋል። ከዚህ በኋላ ግን የታክሲ ረዳት መኖር የአንዱ የትራፊክ ደህንነት አካል መሆኑ ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እናደርጋለን ብለዋል። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ ቅድ ኮሚሽን አስታወቀ። የትግራይ ቅድ ኮሚሽን ኮሚሽነር አንሳ ተክላይ ክልሉ በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግረዋል። ኮሚሽነሩ አክለው እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን አፈጻጸም የጊዜ ጊዜ ሰሌዳው አሁን ከፍተኛ የበጀት ጥረት ገጥሞታል ብሏል። ለዚህ አመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብን ብለዋል። የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ በግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ አሳስበዋል። ኢትዮጵያ በ1920ዎቹ የተወሰዱትን 12 ውድ ቅርሶች መረከቧ ተገለጸ። በ1920ዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶች የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መቀበሉን የቱሪዝም ሚኒስቴር አስታወቀ። ቅርሶቹን የፕሮፌሰር ራሙና አያት እንዲሁም በ1920ዎቹ በኢትዮጵያ የጀርመን ልዑክ በነበሩት ፍራንዝ ዊዝ የአገልግሎት ዘመን ከኢትዮጵያ የተወሰዱ ሲሆን ፍራንዝና ባለቤታቸው ሄድዊንግ ገንዘብ ከፍለው የሰበ በሰባቸው ናቸው ተብሏል። ለዩኒቨርሲቲው ከተበረከቱት ውድ ቅርሶች ውስጥ ዘውድ፣ ጋሻ፣ ጎራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙበት ሚኒስቴሩ አስታውቋል። የቱሪዝም ሚኒስቴር ሰላማዊት ካሳ ቅርሶቹ የኢትዮጵያ ሀብቶች ከመሆናቸው በተጨማሪ ለጥናትና ምርምር በግብዓትነት የሚያገለግሉ መሆናቸውን ገልጸዋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጃ የሆኑ ጥናታዊ ቅርሶች ወደ ሀገራቸው እንዲመለሱ የማድረጉ ጥረት ይቀጥላል ሲሉ አስታውቀዋል። በመድኗ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተያዙ። በአዲስ አበባ ከተማ በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታወቀ። ግለሰቦቹ በቁጥጥር ስር የዋሉት የየካ ክፍለ ከተማ ወረዳ ስምንት ደንብ ማስከበር ጽፈት ቤት ከሰላም ጸጥታ ጽህፈት ቤትና ከአዲስ አበባ ፖሊስ በጋራ በመሆን ባደረገው ድንገተኛ ኦፕሬሽን ነው። በተደረገው ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎችን ለማከፋፈል ሲዘጋጁ በነበሩበት ሁኔታ መያዛቸው ተጠቁሟ። በዚህም የታሸገ ዶሮ በቁጥር መቶ ተበልቶ ለመታሸግ የተዘጋጀ አርባ ሁለት መያዝ መቻሉን ከባለስልጣኑ ያገኘነው መረጃ ያመላክታል። ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት እንዲሁም መቀንደብና መኳኳል አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀ። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪ ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል አይቻልም ብሏል። ከዚህ ባለፈም በትምህርት ቤቱ ውስጥ አላስፈላጊ የሆኑ የኢትዮጵያዊነትን ባህል የማይገልጹ በዓላት በተለይም እንደ ክሬዝደይ ኦልድ ዴይ ቢቢ ዴይ ቶማቶ ዴይ ከለር ዴይ ቫላንታይን ዴይ እና ሌሎች የበዓል ቀናት ተብለው የሚከበሩ በዓላት ማክበር በመመሪያው ተከልክለዋል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ብሏል። ከደንብ ልብስ ውጭ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ከልክሏል። በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ ጨዋነት የጎደለውን እንዲሁም ሃይማኖታዊና ፖለቲካዊ ያላቸው ምስሎችና ጽሁፎች በትምህርት ቤት ውስጥ ይዞ መገኘት ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ ይከለከላል። ማንኛውም ተማሪ ሀገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ ከህጋዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም በፍጹም የተከለከለ ነው ብሎ አለ ረቂቅ መመሪያው ከ9 የሁለተኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውቅ ሆኖ ከተገኘ ውሳኔ እስከሚሰጠው ከትምህርት ቤት ሊታገድ እንደሚችልም በመመሪያው ሰፍሯል። ተማሪዎች በተደጋጋሚ ጥፋት አጥፍተው ሲገኙ፣ በተለይም ከሰባት 7 እስከ 12ኛ ክፍል ያሉ ተማሪዎች እስከ አንድ አመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላልም ሲል ረቂቅ መመሪያው አስቀምጧል። ከዛሬ ጀምሮ የቀበሌ መታወቂያ አይሰጥም ተሰርዟል፣ ሲል የአርባ ምንጭ ከተማ አስተዳደር ገለጸ። የአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ እንዳይሰጥና እንዲሰረዝ እንዲሁም በከተማው ማንኛውንም አገልግሎት የሚሰጠው በብሔራዊ ዲጂታል መታወቂያ ብቻ መሆኑን አስታውቋል። ከዛሬ ጀምሮ ሁሉም ሰው በብሔራዊ ዲጂታል መታወቂያ ብቻ እንዲጠቀምና በከተማው በሁሉም ቀበሌያት መደበኛ መታወቂያ እንዳይሰጥና እንዲሰረዝ የከተማው አስተዳደር ምክር ቤት ወስኗል። ከተማ አስተዳደሩ በከተማው የሚከናወኑ ህገወጥ ተግባራት ና ወንጀሎችን ለመከላከል ለማንኛውም አይነት አገልግሎት ህብረተሰቡ ብሔራዊ ዲጂታል መታወቂያ ብቻ እንድጠቀም ብሏል። በከተማው ባሉ ሁሉም ቀበሌዎች ከዛሬ ጀምሮ መደበኛ መታወቂያ እንደማይሰጥና ተሰረዘ አውቀው ነዋሪዎች እንዲሁም በከተማው የሚንቀሳቀሱ ማንኛውም ግለሰቦች ከዚህ በኋላ ምንም አይነት የቀበሌ መታወቂያ መጠቀም እንደማይቻል ተገልጿል። የመደበኛ መታወቂያ የሰጠ እንዲሁም በመታወቂያው የተጠቀመ ግለሰብ በህግ እንደሚቀጣም አስጠንቅቋል። ምንም እንኳን የአርባ ምንጭ ከተማ አስተዳደር ከዛሬ ጀምሮ የቀበሌ መታወቂያ እንዳይሰጥና እንደተሰረዘ እንዲሁም መጠቀም እንደማይቻል ቢያሳውቅም ከዚህ ቀደም የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን እንደማይተካው መገለጹ ይታወሳል። የብሔራዊ መታወቂያ ፕሮጀክት ስራ አስኪያጅ ዮዳሄ አርአ ስላሴ ከወራት በፊት በሰጡት ቃል የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን መተካት እንደማይችልና ሁሉም የተለያየ አገልግሎት እንደሚሰጥ አስታውቀው ነበር። የቀበሌ መታወቂያ ዓላማው ነዋሪነትን የማረጋገጥ እንጂ ማንነትን የማረጋገጥ እንዳልሆነ አስገንዝበው ነበር። የቀበሌ መታወቂያ ማንነት የማረጋገጥ እንዲሁም ተቋማትን ከተቋማት ክልልን ከክልል ከተማን ከከተማ እርስ በርስ እንዲናበቡ የሚያስችል እንዳልሆነ ተናግረው ነበር። በዚህም ብሔራዊ ዲጂታል መታወቂያ የቀበሌ መታወቂያ እንደማይተካው መናገራቸው አይዘነጋ ውህት አርማ የተመልካቾቻችን ለሰቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገኝ ድረስ ቸርንቆ